የንግድና ቀጣናዊ ትስስር ሚኒስትር ዴታ ዶክተር አብዱል ሀኪም ሙሉ ለኢትዮጵያ ዜና አገልግሎት እንዳሉት በ2017 በጀት ዓመት የመጀመሪያው ዘጠኝ ወር የመንግስት የማስፈጸም አቅም በሁሉም ዘርፍ እድገት አሳይቷል ብለዋል። የንግድና ቀጣናዊ ትስስር ሚኒስቴርም በበጀት ዓመቱ ዘጠኝ ወራት ከወጪ ንግድ አምስት ነጥብ ሶስት ቢሊዮን ዶላር ገቢ መገኘቱን ገልጸው ከአምናው ተመሳሳይ ወቅትና ከእቅዱ ጋር ሲነጻጸርም አፈጻጸሙ ከፍተኛ መሆኑን አንስተዋል። በመሆኑም መንግስት ዓለም አቀፍ ተጽዕኖዎችን በመቋቋም የዜጎችን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን ላይ እንደሚገኝም አስረድተዋል። ዓለም አቀፋዊ የጂኦፖለቲካል ጉዳዮች፣ ፖለቲካል ኢኮኖሚ ጉዳዮች በፍጥነት እየተቀያየሩ ባለበት ሁኔታ ውስጥ አንዳንዶችን እንደ እድል በመውሰድ ፈተናዎችን ወደ እድል በመቀየር የማስፈጸም አቅማችንን በመጨመር ብዙ የህዝብን ተጠቃሚነት ለማስፋት ልማትና እድገትን ለማምጣት ከፍተኛ ርብርብ ተደርጓል። በዚህም ውጤቶችና ከፍተኛ ስኬቶች ተገኝተዋል። በተለይ ከኤክስፖርቱ አኳያ ኤክስፖርቱን እጅግ በጣም ከባለፈው አመት አኳያ ሲታይና ከግባችንና ከቅዳችንም ስናየው እጅግ በጣም ከፍተኛ ውጤት ተገኝተዋል። ወደ አምስት ነጥብ ሶስት ቢሊየን ዶላር ኤክስፖርት ማደግ ተችሏል። ይሄ ከቅዱ እጅግ በጣም ከፍተኛ ፐርሰንት የተፈጸመ አፈጻጸም ነው ተብሎ የሚወሰድ ነው። መንግስት የዜጎችን ተጠቃሚነት ለማረጋገጥና የኑሮ ጫናን ለማቃለል ብዙ ሰርቷል ያሉት ሚኒስትር ዴታው በዚህም ተጨባጭ ውጤት መመዝገቡን ገልጸዋል። በኢትዮጵያ ዜጎችን እየፈተነ ያለውን የኑሮ ውድነት ለማረጋጋት ከፍተኛ ርብርብ በማድረግ ግሽበቱን 13 ነጥብ 6 በመቶ ማድረስ እንደተቻለ ገልጸው ከአምናው 29 በመቶ አንጻር በጣም ዝቅተኛ መሆኑን አንስተዋል። የግብርና ሜካናይዜሽን እና ኩታገጠም እርሻ ምርታማነትን በማሳደግ የ የስራ ባህልን በማሻሻል የተለያዩ የልማት ኢኒሽቲቮችን በመቅረጽና ና አቅርቦቱን በማሳለጥ ግሽበቱን መቀነስ እንደተቻለም ገልጸዋል። የኑሮ ውድነትና የግሽበት አኳያ የሚታዩትም ከዚህ በፊት ሲጨምር የነበረበት ፍጥነት ሬቱን ለመግታት ከፍተኛ የመንግስት ርብርቦች ተደርገዋል። በዚህም ህዝባችን ሊደርስ ከሚችለው ቀውስና ጉዳት ለመቀነስ ከፍተኛ ስራ በእጅጉ ተሰርቶ ነው ያለው። በዚህም ወደ 13 ነጥብ 6 አካባቢ የሚሆን የኢንፍሌሽን ሬቱን ማምጣት ተችሏል ማለት ነው። ይሄ የአቅርቦት ሰንሰለቶች በማሳጠር አምራችና ሻጭን በማገናኘት በቅዳሜና እሁድ ገበያዎችን በመታገዝ እንዲሁም ደግሞ የልማት ኢኒሺዬቲቮች በግብርና ሰፊ ስራዎችን በመስራት ምርታማነትን ለማሳደግ በመሞከር ከዚህም ባሻገር ደግሞ የገበያ ሁኔታ ክትትልና ቁጥጥር እንዲኖረው በማድረግ ብዙ ስራዎች ተሰርቷል። በህገወጥ ንግድና በኮንትሮባንድ በተሰማሩ ግለሰቦችና ድርጅቶች ላይ አስተዳደራዊና ህጋዊ እርምጃ በመውሰድ ግሽበቱን መቆጣጠር ተችሏል ነው ያሉት። ከዚህ ጋር በተያያዘም ባለፉት ዘጠኝ ወራት በህገወጥ መንገድ ሲንቀሳቀሱ በነበሩ አምስት መቶ አስራ ሁለት የነዳጅ ማደያዎች ላይ አስተዳደራዊና ህጋዊ እርምጃ ተወስዷል ብለዋል።